ላለፉት 20 አመታት በሊስትሮ ሙያ ላይ ተሰማርቷል። ታዲያ የዘመናት ህልሙ የነበረው በብዙ ችግርና ፈተና ላሳደገችው ወላጅ እናቱ የመኖሪያ ቤት መግዛት ነው። እነሆ ከበርካታ አመታት በኋላ ዛሬ ላይ ያ ህልሙ ሰምሮ ለሚወዳት ለወላጅ እናቱ ቤት ሊገዛላት እነሆ ቀኑ ደርሷል። ይህ ሰው የኔ የልብ ጓደኛ ነው። ነገር ግን ወደ ሚዲያ መውጣት ስለሚፈራ በእኔ በኩል እናቱን ሰፕራይዝ እንዳደረግለት መጥቶ ያለውን ነገር አጫውተኝ። እኔም እንግዲህ ለእናቱ የሚመጥን ቤት በከተማችን ውስጥ አለ የተባለ ቦታ ሄደን፣ አነጋግረን፣ አጠያይቀን አንድ ቦታ አግኝተናል። ለእናቱ ክብር የሚመጥን ቤት ዛሬ ሄደን እንገዛላታለን። ሰላም፣ እንኳን እንደምን አለን አለን ሰላም ነው። ሁሉ ሰላም አሪፍ። አንድ ለበርካታ ዓመታት ወደ እናቱ የመኖሪያ ቤት መግዛት ነበር እና እንግዲህ ከብዙ በርካታ ዓመት ልፋት በኋላ ሁን ላይ ህልሙ ሰምቶለት የተወሰነች እንዳይድል ነገር የተወሰነ አልብርም አግኝቶ ለእናቱ አሪፍ ቤት መግዛት ፈልጎ ነበር። እና አንዳንድ ሰው እንግዲህ ሚዲያ ካሜራ ላይ መቅረብ ይፈራል እና በእኔ በኩል መቶ ኔ የቅርብ ጓደኛ ነው። ይህን ነገር እናቱ ሰርፕራይዝ ማድረግ ስለፈለገ እናተ ጋ ደግሞ ጥሩ ፕሮግረስ ላይ ያለ ቤቶች እንዳላቸው ሰምቼ ነበር እና ኦልሬዲ ድግስ የሚባል ነገርም እናተ ጋ ድግስ ነገር አለ ሲባልም ሰምታል። ለምን ይህ ነገር አናጠራም ብሎ እሱ ነገረኝ። እስኪ ምንድን ነው እናተ ጋ ያለው ነገር? እሺ በቅድሚያ እንኳ እንደናመጣ እኔ ፍጹም ተሾመ እባላለሁ። የጊፍት ሪስቴት የሽያጭ ስራ አስኪያጅ ነኝ። በመጀመሪያ እናንተ የተነሳችሁበት ዓላማ ደስ ይላል። ጊፍት ሪስቴት ላለፉት ሶስት አስርት ዓመታት በሪል ስቴት ዘርፍ ላይ የራሳችንን አሻራ አሳርፈናል። አሁን በስምንተኛ ፕሮጀክታችንን ለጋር ላይ እየገነባን እንገኛለን። ከዚህ በፊት ወደ ሰባት የሚሆኑ ፕሮጀክቶችን ገንብተን ለደንበኞች አስረከበናል። ይሄኛው ስምንተኛ መንደራችን ሲሆን ከሰኔ 13 እስከ ሰኔ 23 ነው የሚሆነው ማለት ነው። ትልቅ ቅናሽ ያደረግንበት የቅድመ ክፍያ ዝቅ አድርገን አዳዲስ ብሎኮች የምንለቅበት ትልቅ ድግስ በእውነ ለመቶ አዘጋጅተናል። ይህ ድግስ ምንድነው የሚሆኑት ላለፉት ሶስት ካምፒዮኖች አዘጋጅተን ነበር። በነዛ ካምፒዮኖች ወደ 300 የሚደርሱ ቤቶች እንሸጣናል። እናንተ የመጣችሁበት ትልቅ ዲስካውንት የምናደርግበት እስከ 25 በመቶ የሚሆን ዋጋ ቅናሽ የምናደርግበት በአንድ ቤት እስከ 3 ሚሊዮን ብር ቅናሽ የሚደረግበት ነው እና ከ2 እስከ 5 ቅድመ ክፍያ ያ ማለት ከ350 ሺህ ብር ጀምሮ የቤት ባለቤት መሆን ይቻላል ማለት ነው። ጊፍትር ሪል ስቴት ቅድም እንዳነሳውልህ ማህበረሰብን ከመገንባት አንፃር ደንበኞች አቅማቸውን በማከለ መልኩ የሚረከቡበት ወይም ደግሞ ቀስ ብለው እየሰሩ የሚከፍሉበትን ኦፕሽኖች አመቻችተናል። ለምሳሌ ይሄ የነጋር ፕሮጀክታችን 24400 ካሬ ኮምፓውንድ ሲሆን በውስጡ 18 ብሎኮች ናቸው የሚኖሩት። እነዚያ ሚክስድዩዝ አፓርትመንቶች ሲሆኑ እስከ ሁለተኛ የንግድ ሱቅ ከ3 እስከ 1 ባለ አንድ መኝታ እስከ ባለ 3 መኝታ አማራጮች አሉን ማለት ነው። ምንድን ነው ይሄ ለየት የሚያደርገው? መል ከተማ ከመሆኑ አንፃር ሁለት ቪው ነው ያለው። የመጀመሪያው እንደምታየው ሳር ቤት አፍሪካ ህብረት ቪው አለው። ወደዛኛው ሳይድ ደግሞ ወደ ሸራተን ወይም ደግሞ ንግድ ባንክን የሚያይ ሁለት ዱዋል የሆነ ቪው ነው ያለው። ቀደም ያነሳው ነው ኦፕን ዳውንስ በቤቱ በግራና በቀኝ ይኖራሉ ማለት ነው። ስለዚህ ብሎኮቹ ቲፒካሊ ራሳቸውን ችለው ነው የሚሆኑት። ከ20 ሰው በላይ የሚይዙ ሊፍቶች አሉት፣ ሰፋፊ ሁለት ደረጃዎች አሉት ማለት ነው። ሶ ለደንበኞች ሁለት አይነት አከፋፈል፣ ሁለት አይነት የማስረከቢያ ዘዴ ነው አሁን እየተጠቀምን ያለ ነው። ለምሳሌ ግንባታው ወደ 40% የተሻገረው ሳምፕል ፕሮጀክት አለን። እሱ በአንድ አመት ከስድስት ወር ለደንበኛ ሙሉ ለሙሉ የምናስረክበው ነው የሚሆነው። ደንበኞች ቶሎ መረከብ የሚፈልጉ ከሆነ በአንድ አመት ተኩል ጊዜ ውስጥ የምናስረክበው ፕሮጀክቱን 40% ግንባታው ደርሶ ማለት ነው። እንዲሁም ደንበኞች ቀስ እያሉ እየሰሩ የሚከፍሉት በሶስት ዓመት ጊዜ ውስጥ ደግሞ የምናስረከባቸው ፕሮጀክቶች አሁን ላይ ግንባታቸው 30 ፐርሰንት ተሻግሯል ማለት ነው። በአንድ ዓመት ከስድስት ወር እናስረከባለን የምንለው ፕሮጀክት ይሄ ነው። ሰባተኛ ፍሎር ላይ ደርሷል። ፊትለፊት መታያቸው ደግሞ እነዚህ ብሎኮች በሶስት ዓመት ጊዜ ውስጥ እናስረከባለን ያ ነው። ስለዚህ እናንተ በሁለት አማራጭ መግዛት ትችላላችሁ ማለት ነው። ቶሎ መረከብ የምትፈልጉት ከሆነ ተመሳሳይ ናቸው። ስለዚህ ባለ አንድ መኝታ 65 ካሬ፣ ባለ 208 እና 141 ካሬ እንዲሁም ባለ 3 መኝታ 163 ካሬ አማራጭ ሁሉም ፍሎሮቻችን ላይ አሉ ማለት ነው። ቅድም እንዳነሳውልን እናንተ የመጣችሁበት የካምፔን ወቅት ከመሆኑ አንፃር ከአንድ ቤት ላይ የ25 በመቶ ቅናሽ አድርገን ሆነ ለምናገር በጣም የሚገርም ነው። ግቢያችን ሳይሆን ነበር በግራና በቀኝ በጣም ትልቅ ሰፊ ነው። ለጋር ላይ ይሄን የሚያክል ቦታ ይኖራል ብዬ አላሰብኩም። ነገር ግንባታችሁ እንዳየሁት በጣም አሪፍ ያን ያለው ዲስካውንቱ በጣም በተለይ በጣም የሚገርም ነው። ሃያ አምስት ድረስ ዲስካውንት ማድረግ ማለት ትክክል እውነት። እኛ ይህን ድል እንዲያመልጠን አንፈልግም በበኩሌ። ከመች እስከመች የካምፔን ፕሮግራም የሚቆየው? የመጨረሻ ካምፔን ከመሆኑ አንፃር ትንሽ ሰፋ ያለ ጊዜ ሊሰጠ ነው። ከሰኔ 13 እስከ ሰኔ 23 ነው የሚሆነው ማለት ነው። 84 ካሬ ኮምፓውንድ ሆኖ አርባ አራት ሺህ ካሬው ብቻ ነው ግንባታ የሚደረግበት ወይም ደግሞ አፓርትመንት የሚያርፍበት ማለት ነው። ማል ከተማ ከመሆኑ አንፃር የኮምፓውንድነት ቴስቱም እንዳይጠፋ በውስጡ ወይም ደግሞ ደንበኞች ሙሉ ነገሩ ኮምፓውንድ ውስጥ እንዲጨርሱ የንግድ ሱቆች፣ ትምህርት ቤት፣ ሆስፒታል እንዲሁም ዋኛ ገንዳ ጂኖችን ሁሉ ያካተተ ትልቅ መንደር ነው የምንገነባው ማለት ነው። ይሄኛው እያንዳንዳቸው ሚክስድ ዩዝ አፓርትመንት ናቸው እስከ ሁለተኛ የንግዱ ሱቅ ወይና ከ3 እስከ ነው መኖሪያ ቤት የሆነው ሶስት የመኪና ቤዝመንት አለው። ተጨማሪ ጂ ፕላስ 4 የመኪና ፓርኪንግ ቢያንስ ከ2400 መኪና በላይ የሚይዝ ውስጡ ይኖረናል ማለት ነው። ከህንጻው ውጪ ጂ ፕላስ 4 የሆነ የመኪና ፓርኪንግ ተጨማሪ የቤተሰብ አካል ቢመጣባችሁ ማሳረፍ እንድትችሉ፣ እንዲሁም ሰፋፊ ስቴዲየሞች አሉት። ጂም፣ መዋኛ ገንዳ የያዘ ሞል የራሳችን ይኖረናል። እንዲሁም ወደ 23000 ካሬ ኮምፓውንድ ግሪን ኤሪያ ይኖረዋል ማለት ነው። በጣም የሚገርም ነው። እንግዲህ ጓደኛም ትክክለኛ ምርጫን የመረጠ ብዬ አስባለሁ። እናቱም የሚመጠን እንደምታውቀው፣ እንግዲህ እናት አንድ ልጅ ወልዳ ለማሳደግ በጣም ብዙ መስዋዕትነት ከፍላ ነው እና ለእናት ከዚህም በላይ ሲገባት ነው። እናተሎ ያላቸው ዲስካውንት በጣም የሚገርም ነው። ሁሉንም ነገር በጣም ደስ ይላል። ደንበኞች የባንክ አማራጭ የሚፈልጉ ከሆነ አርባ ስልሳ የባንክ አማራጭ አለን። ሰው ቀስ ብሎ የሚከፍሉበትን መካኒዝም አመቻችተናል ማለት ነው። እዚህ ካምፔን ላይ ለሚገኙ ወይም ደግሞ ቀድሞ ለሚመዘገቡ ሰዎች ቅድም ያልኩትን ወፈሮች ማግኘት ይችላሉ ማለት ነው። አሁን ለሽያጭ ያወጣናቸው ከአምስት በላይ ብሎኮች ናቸው ማለት ነው። ሰው ይሄኛው ሳምፕሉንም ፕሮጀክት ለኢንቨስት ማድረግ ይችላሉ በአንድ አመት ከስድስት ወር እንዲሁም ደግሞ እነዚህ የምታያቸው ላይ በሶስት አመት ኢንቨስት ማድረግ ትችላላችሁ ማለት ነው። ካምፔን ላይ የተወሰኑ ቤቶች ናቸው የሚወጡት። አሁን ላይ እንደ ቅድ ያዝ ነው። ለአርባ አምስት ቤቶች ናቸው እነዚህ ቅናሽ የሚወጡት እና እነዚያ ላይ የሚካተቱ ሰዎች ቅድም ያነሳውን ኦፈሮችን ሙሉ ለሙሉ መጠቀም ይችላሉ ማለት ነው። አርባ አምስት ደንበኞች፣ ቀድመው ለሚመጡ ደንበኞች ይህን ኦፈር አዘጋጅተናል ማለት ነው። ዲስካውንቱ ለአርባ አምስት ቤቶች ላይ ነው። ለአርባ አምስት ቤቶች ካምፔናችን የሚደረገው ከሰኔ 13 ከሰኔ 23 ነው። እዚያ ሰዓት ላይ ለሚመጡ ደንበኞች ከ25 ቅናሽ እናደርጋለን። ከ2 ፐርሰንት እስከ 5 ፐርሰንት ቅድመ ክፍያ እንዲሁም ደግሞ ከባላል ዋለሮስ ባለ 3 መኝታ አማራጆች አሉን ማለት ነው። ሶ እዛ ለሚመጡ ደንበኞች እነዚህ ወፈሮች ይመቻቻሉ። ቅድም እንዳነሳው የእናንተ ማላማ ጥሩ ስለሆነ መዝግበ ናቸዋል ማለት ነው። መቼም ቤቶች ውስጥ እኛ የመጀመሪያዎቹ እንደምንሆን ለሚመጡ ቅናሽ ከ2 እስከ ፔመንት እንዲሁም ደግሞ 60 40 ባንክ ኮሚሽኖችን ማግኘት ይችላሉ ማለት ነው። ስለዚህ ለኢንቨስትመንትም ለመኖሪያም በጣም አሪፍ የሆነ ቦታ ነው። ለምናገር በጣም ነው። ቦታውም መሀል ከተማ የሚባል ለጋር ላይ ነው። እኛ እንኳን አሁን ያን ያህል አስቸኳይ አይደለም የፈለግ ነው። ስለዚህ ከዛኛው አንጻላይ ፕሮሰስ እናደርጋለን አዎ፣ በሶስት አመት ላይ ይቻላል። እንደነገርኩ ለ40 ሴቶች ብቻ ነው። አውቅናሽ ተዘጋጀው ለዚህ ለካምፔኑ ለሚመጡ ሰዎች ለ45 ቀድሞ ለሚመዘገቡ ቤቶች ነው ይሄ ኦፈር የሚቀርበው ማለት ነው። አንድ ሰው እናንተ ጋር መቶ ቤት ለመግዛት መክፈል የሚጠበቅበት እንት ከ2 ፐርሰንት እስከ 5 ፐርሰንት ነው ማለት ዳውን ፔመንት ልክ ነው። ለመናገር በርካታ ሪልስቴቶች የማይቻለው በጣም ዝቅተኛ የሆነ እንት ነው። ይሄ የአብዛኛውን ማህበረሰብ የመግዛት አቅም ያገናዘበ ነው ልክ ነው ብዬ አስባለሁ። እዚህ ላይ ደግሞ ዲስካውንት ኦፈሩ ሲጨመር ፍራንስ ደግሞ ባንኮችን ለሚፈልጉ ሰዎችም የባንክ አማራጭ አላቸው። ልእዚ ር እሱም ተደማምሮ እናት ጋር ቤስት የሆነ ተመራጭ ያደርጋቸዋልና እኛም ይሄን ነገር ሰምተ እናት ጋር የመጣ ነው። ካምፔናችን የሚቆየው ከሰኔ 13 ከሰኔ 23 ነው የሚቆየው ማለት ነው። እውነት ለመናገር ለጓደኛዬ እናት የሚመጥን ለዋለችለት ውለታ ትክክለኛ ቦታ ላይ የሚመጣ ነው። ከሚወፈሩ በጣም ደስ የሚል ነገር ነው ያገኘው ነገር። የእውነት ስለፈጣኝ ማብራሪያ በጣም አመሰግናለሁ። በጣም ደስ የሚል ነገር ነው ያየሁት የካምፔኑ የመጀመሪያ ቤት ግዢ እሚሆነው እኛ ነን። ስላለው ነገር በጣም እናመሰግናለን። እንግዲህ ከሱ ጋር ተነጋግረን ወደ ግዢ ፕሮሰስ ምን ገባበት ነገር እንቀጥላለን። ስለሆነ ስለነበረ ነገር በጣም እናመሰግናለን።